ባለፉት ሳምንት ዙ 23 ይዘው ፋኖን ተቀላቅለዋል ስለተባሉት ከፍተኛ ኮሎኔል መከላከያ ሰራዊቱ መልስ ሰጠ። ኮሎኔሉ ወደ ፋኖ አልኮበለሉ፣ በስራ ላይ ናቸው ብሏል። አቶ አረጋ ከበደ በበኩላቸው ፋኖ ለድርድር እምቢያለን፣ ለዘመነ ካሴ ከብድ ጋር አንደራደርም ንግግር፣ ምላሽ የሚሆን ንግግር አድርገዋል። በሹመታቸው ለትን የተሾምኩት ሳልፈልግ ነው በሚለው ንግግራቸው የሚታወሱት አቶ አረጋም አልደራደርም ባሉት ላይ ጦርነቱ ይቀጥላል ሲሉ አስጠንቅቀዋል። ላ በኩል መከላከያም ምትማ ላይ ያለው የፋኖ ክፍለ ጦር ፈራርሶ እጅ ሰጡኝ ብሏል። በዝርዝር እናስደምጣችኋለን። ህዋት ከጉያው ስር እሳት ተነስቶብታል። ቁርጡ ቀን ሲመጣም ያመናቸው ሁሉ እየሸሹት ነው። ጦርነቴን ቀድሱልኝ ያላቸው አካላት ቡራኪ አልሰጥም ብለዋል። ቡድኑ ለገዛ ፍላጎቱ የፈለፈላቸው ትናንሽ የፖለቲካ ድርጅቶች የህዋትን አቋም አንደግፍም ሲሉ አቋማቸውን አሳውቀዋል። ታደምጡታላችሁ። አቶ ታየ ደንዳ ላይ ቅጣት ለማስተላለፍ ፍርድ ቤት ቀጠሮ ሰጠ። መንግስትን ለመገልበጥ ተንቀሳቅሰዋል በሚል የተከሰሱት አቶ ታዬም ዛሬ ፍርድ ቤት ቀርበዋል። እንመለስበታለን ፕሬዚዳንት ዶናልድ ትራምፕ ከአልሸባብ ጋር በተያዘ አንድ ጥብቅ ትዕዛዝ መስጠታቸው ተሰማ። ትራምፕ ከአሜሪካ ለአልሸባብ ገንዘብ እየተሸጋገረ ነው ሲሉም ተደምጠዋል። በዝርዝር ይዘነዋል ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው የአንድ አፍታ ሚዲያ ቤተሰባዎች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ባለፈው ሳምንት ዞ 23 ይዘው ፋኖን ተቀላቅለዋል ስለተባሉት ከፍተኛ ኮሎኔል መከላከያ ሰራዊቱ መልስ ሰጠ። ኮሎኔሉ ወደ ፋኖ አልኮበለሉም፣ በስራ ላይ ናቸው ብሏል። አቶ አረጋ ከበደ በበኩላቸው ፋኖ ለድርድር እምቢያለን፣ ለዘመነ ካሴ ከብድ ጋር አንደራደርም ንግግር ምላሽ የሚሆን ንግግር አድርገዋል። በሹመታቸው ዕለት እኔ የተሾምኩት ሳልፈልግ ነው፣ በሚለው ንግግራቸው የሚታወሱት አቶ አረጋ አልደራደርም ባሉት ላይ ጦርነቱ ይቀጥላል ሲሉ አስጠንቅቀዋል። በሌላ በኩል መከላከያ መተማ ላይ ያለው የፋኖ ክፍለ ጦር ፈራርሶ እጅ ሰጡኝ ብሏል። ባለፈው ሳምንት በፋኖ ኃይሎች የፕሮፓጋንዳ ልሳናት በስፋት ሲሰራጩ ከነበሩ መረጃዎች መካከል አንድ ከፍተኛ የመከላከያ ኮሎኔል ከእነዙ 23 ፋኖን ተቀላቀለ የሚለው መረጃ ይጠቀሳል። በጎጃም ግንባር ኃይላቸውን አስከትለው ወደ ፋኑ ተቀላቅለዋል ስለተባሉት ከፍተኛ የመከላከያ አዛዥ አዲስ መረጃ ተሰምተዋል። በፋኑ በኩል በኮሎኔል ማዕረግ የተጠሩት የጦር አዛዥ ከደብረ ማርቆስ ከ60 በላይ ኃይል ይዘው ኮብለለዋል መባሉን መከላከያ ሚኒስቴር አስተባብሏል። ኮሎኔል የተባሉት የብርጋዴር ጄኔራልነት ማዕረግ ያላቸው የጦር አመራር መሆናቸው የተገለጸ ሲሆን ራሳቸው ጄኔራሉ አለሁ ወደ ፋኖ አልገባሁም ብለዋል። ኮሎኔሉ በቪዲዮ ባስተላለፉት መልእክት የፋኖ ታጣቂዎች በኩል መከላከያና ድማ ብተናን ይዞ ከድተዋል በማለት ፎቶ በስፋት ተሰራጭተዋል ብለዋል። ከደብረ ማርቆስ ከዱ ተብለው ስማቸውና ፎቶዋቸው በማህበራዊ ሚዲያ በስፋት የተሰራጨው ብርጋዴር ጄኔራል ረሽድ ኢብራሂም ስምሪታቸው በሌላ ቦታ መሆኑን ገልጸዋል። ጄኔራሉ በማብራሪያቸው መከላከያ ደብረ ማርቆስም ይሁን ጎጃም ግዳጅ አልሰጠኝም ያሉ ሲሆን አሁን የሚገኙት በስም ያልጠቀሱት ሌላ ቦታ መሆኑን ተናግረዋል። ጄኔራሉ በአሁኑ ወቅት ግዳጅ ላይ መሆናቸውን የገለጹ ሲሆን የተሰጣቸውን ግዳጅ በጥሩ ሁኔታ እየመሩ መሆኑን ጠቁመዋል። የፋኖ ታጣቂዎችን ተቀላቅለዋል በሚል የቀረበው መረጃ በአካል ቀርበው ውሸት መሆኑን ያረጋገጡት ጄኔራሉ የተለመደው ውሸት እንደተነዛባ መሆናቸው ገልጸዋል። በጎጃም ቀጠና ይፋኑ ታጣቂዎች በኩል በኮሎኔል ማድረግ የሰጧቸው ጀነራል መከላከያን ከድተው እንደ እንደተቀላቀሏቸው በስፋት ሲያሰራጩ ነበር። ይሁን እንጂ የጀነራሉን ፎቶ የቀደሙ ፎቶዎች በማህበራዊ ሚዲያ ከማሰራጨት የዘለለ በተጨባጭ እንደዚህ ቀደሙ ማረጋገጥ አልቻሉም ነበር። በክልሉ በእንዲ መልኩ ከጦር መሣሪያ ውጊያ ባልተናነሰ የፕሮፓጋንዳና የመረጃ ጦርነቱ ጥፏል። ይህ የፕሮፓጋንዳው ክንፍ ውጊያ ታዲያ መንግስትን ያስጨነቀ ጉዳይ ይመስላል። በዛሬው እለት በደብረ ማርቆስ ከነዋሪዎች ጋር ውይይት አደረጉ የተባሉት አቶ አረጋ ከበደ ይህን የሚዲያና ፕሮፓጋንዳ ጦርነት በማንሳት በሀሰት መረጃ ትሸበሩ ሲሉ ነው የተደመጡት። ርዕሰ መስተዳድሩ ለሀገር ሰላምና ክበር እየሰራ ነው ያሉትን የመከላከያ ሰራዊትን ስም አጠልሸት አይ ገባም ሲሉ ያስጠነቀቁ ሲሆን በሐሰት መረጃ ጦርነቱ እንዲባባስ የሚሰሩትን ማውገዝ አለባችሁ ሲሉ አስጠንቅቀዋል። አቶ አረጋ በዚህ መድረክ ስለ ፋኑ ታጣቂዎችና መንግሥት ድርድር በስፋት ሲናገሩ ታይተዋል። መወያየት እንፈልጋለን፣ በራችን ክፍት ነው፣ እነሱ ግን እምቢ ያሉን ሲሉም ወቅሰዋል። ሰላም እንዲመጣ ከተፈለገ ችግሩ ላይ እንስማማ የሚሉት ርዕሰ መስተዳድሩ የአማራ መሰረታዊ ጥያቄዎች በጦርነት አይፈቱም ሲሉ ይናገራሉ። ችግሮች የሚፈቱት በውይይትና በምክክር ነው። የዓለም ልምድ ችግሮችን በውይይት መፍታት ነው። የኢትዮጵያ መንግስትም ችግሮችን በውይይት ለመፍታት ጽኑ ፍላጎት አለው ሲሉ በበርካቶች ዘንድ እምነት የማይጣልበትን የሀገራዊ ምክክር ኮሚሽን ሥራን በአብነት ጠቅሰዋል። መንግስት ተደጋጋሚ የሰላምና የውይይት ጥሪ አቅርቧል ያሉት እርስ መስተዳደሩም የግጭት መጨረሻው ውይይት ነው ብለዋል። መንግስት ሁልጊዜም ለውይይት በሩ ክፍት መሆኑንም ተናግረዋል። ነገር ግን የውይይት ሀሳቦችን የማይቀበሉ ታጣቂዎች መኖራቸውን ነው የገለጹት። መንግስት ሰላምን ለማረጋገጥ የመጀመሪያው አማራጭ ብሎ የያዘው የሰላም አማራጭ ነው። ይህን በማይቀበሉት ላይ ግን ሕግ ማስከበር ስላለበት ሕግ እናስከብራለን በማለት አስጠንቅቀዋል። በአማራ ክልል የሚንቀሳቀሰው ተነሱ ኃይል በህዝብ ላይ በርካታ ችግሮችን አድርሷል በማለት ክስ ያሰሙት አረጋም በጦርነቱ በክልሉ የደረሰውን ጉዳት ዘርዝረዋል። ይህ በእንዲህ እንዳለ ብምትም አንድ የፋኑ ክፍለ ጦር ፈራርሶ ለመንግስት እጅ ሰጥቷል ሲል የዞኑ ኮሚኒኬሽን አነጋጋሪ መረጃን አጋርቷል። ዞኑ በመረጃው በመተማ ወረዳም ዳስ ጉንዶ ቀጠና እነ ባበይ እያዩ የሚመሩት ራሱን የካራማራ ክፍለ ጦር ብሎ የሚጠራው የታጣቂው ቡድን አባላት እጅ ሰጡኝ ያለ ሲሆን መረጃውን በተመለከተም ከፋኑ ኃይሎች በኩል የተሰጠ ማረጋገጫ የለም። ሕወሓት ከጉያው ስር እሳት ተነስቶበታል። ቁርጡ ቀን ሲመጣ ያመናቸው ሁሉም እየሸሹት ነው። ጦርነቴን ቀድሱልኝ ያላቸው አካላት ቡራኪ አልሰጥም ብለዋል። ቡድኑ ለገዛ ፍላጎቱ የፈለፈላቸው ትናንሽ የፖለቲካ ድርጅቶች የሕወሓትን አቋም አንደግፍም ሲሉም አቋማቸውን አሳውቀዋል። ሕወሓት ሰባተኛው ሀገር አቀፍ ምርጫ በትግራይ ክልል እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን ሕጋዊ ሰውነት ዳግም መመለስ አለበት የሚል ቅድመ ሁኔታን በፓርቲው ቃል አቀባይ አቶ ሚካኤል አስጊዶን በኩል ማቅረቡን ተከትሎም በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ተቃውሟቸውን አሰምተዋል። ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲዎች የሕወሓት እርምጃ የትግራይን ሕዝብ ለተጨማሪ የፖለቲካዊ ኢኮኖሚያዊና ማህበራዊ ቀውስ ሊዳርግ እንደሚችል ያላቸውን ስጋት ገልጸዋል። የሳልሳይ ወያኔ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጸባሀ ህወሓት ያስቀመጠው ቅድመ ሁኔታ ህዝቡን ለዳግም ችግር የመዳረግ እድል ስላለው አስቸኳይ መፍትሄ ሊሰጠው ይገባል ብለዋል። የችግሩ የመጨረሻ ገፈት ቀማሽ ህዝቡ ነው ያሉት አቶ ብርሃነ ህወሓት ህጋዊ ሰውነቱን ማስመለስ የሚችለው ኃይልን በመጠቀም ሳይሆን በሕግና የፕሪቶሪያ ስምምነት ላይ በመመስረት ብቻ እንደሆነ አስረድተዋል። በተጨማሪም ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው የሚል ይዘት ያለው መግለጫ ማውጣቱ ካለፈው ጦርነት ትምህርት አለመውሰዱን ያሳያል ሲሉ ተችተዋል። የትግራይ ነጻነት ፓርቲ ሊቀመንበር ደጀን መዝገበ በበኩላቸው ምርጫ ከመደረጉ በፊት ከመከላከያ ሰራዊት ውጭ ያሉ የታጠቁ የሌሎች ኃይሎች ክልሉን ለቀው መውጣት እንዳለባቸውና መሰል ቅድመ ዝግጅቶች መደረግ እንደሚገባቸው ፓርቲያቸው ሀሳብ ማንሳቱን አስታውሰዋል። ሊቀመንበሩ ምርጫ ቦርድ ችግሮችን ታሳቢ ያደረገ ጥናት የተመሰረተበት ቅድመ ዝግጅት አድርጌያለሁ ቢልም የሚታየው ነባራዊ ሁኔታ ግን የተነገረውን አይነት አይደለም ያሉ ሲሆን ሕወሓት ሀገራዊ ምርጫን ከራሱ ህልውና ጋር አያይዞ መቃወሙ ከፓርቲው ባህሪ አንጻር የሚጠበቅ ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሕወሓትን በ2013 ዓ.ም ኃይልን መሰረት ባደረገ የአመጽ ተግባር ተሳትፏል በሚል ከፖለቲካ ፓርቲዎች መዝገብ ላይ እንደሰረዘው የሚታወስ ነው። ከዚያን በኋላ በህዝብ ተወካዮች ምክር ቤት በአሸባሪነት ተፈርጆ ቢቆይም ከፕሪቶሪያ ስምምነት በኋላ አሸባሪነቱ ተነስቶለት በልዩ ሁኔታ በፓርቲዎች ዝርዝር ውስጥ ገብቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሕወሓት ህጋዊ ፓርቲ ሆኖም እንዲቀጥል ማሟላት ያለበትን መስፈርት በተሰጠው የጊዜ ገደብ አላሟላም በሚል ከግንቦት 5 ቀን 2017 ዓ.ም ጀምሮም ከፖለቲካ ፓርቲነት ሰርዞታል። አቶ ታዬ ደንዳ ላይ ቅጣት ለማስተላለፍ ፍርድ ቤት ቀጠሮ ሰጠ መንግስት ለመገልበጥ ተንቀሳቅሰዋል በሚል የተከሰሱት አቶ ታዬ ዛሬ ፍርድ ቤት ቀርበዋል የፌዴራል ከፍተኛ ፍርድ ቤት ልደታ መደብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ዛሬ ህዳር 23 ቀን በዋለው ችሎት ታዬ ደንዳ ጥፋተኛ ሆነው በተገኙበት የሕገ ወጥ የጦር መሳሪያ ይዞ መገኘት ወንጀል ፍርድ ቤቱ በጠበቃቸው በኩል ለቅጣት ማቅለያነት ያቀረበው የታየ ደንዳ ያይን ህመም በሕክምና። ማስረጃ እንዲደገፍ ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉሡ ለአዲስ ማለዳ ተናግረዋል። ፍርድ ቤቱ ለህዳር 23 ቀን ተለዋጭ ቀጠሮ የሰጠው የቀረበውን የቅጣት አስተያየት መርምሮ የመጨረሻ ቅጣት ለማስተላለፍ የነበረ ሲሆን፣ ቅጣት ማቅለያ በማስረጃ የተደገፈ አይደለም በሚልም ለውሳኔው ተለዋጭ ቀጠሮ መሰጠቱን ነው አበራ የገለጹት። በተመሳሳይ የቀድሞ ምክትል የሰላም ሚኒስትር ታየ ደንዳም የተመሰረተባቸውን ሶስት አዳዲስ ክሶችን አስመልክቶም የፍርድ ቤቱን ውሳኔ ለአዲስ ማለዳ የተናገሩት አበራም በዚህም በክሶቹ ላይ የክስ መቃወሚያ ማቅረባቸውን፣ የዋስትና መብት ይገባቸዋል በሚል ከአቃቢ ሕግ ጋር ክርክር መደረጉን ተከትሎም በጉዳዩ ላይ ውሳኔ ለመስጠት ለታኅሳስ 8 ቀን ቀጠሮ መሰጠቱን አያይዘው ተናግረዋል። የተከሳሹን የጤንነትና የማረሚያ ቤት አያያዝ አስመልክቶም በሙሉ ጤንነት ላይ መሆናቸውን፣ የደረሰባቸው የሰብአዊ መብት ጥሰቶች አለመኖሩንም ጠበቃቸው አረጋግጠዋል። ባየደንዳ ላይ የተ መሰረቱትን አዳዲስ ክሶች በሚመለከት እብቃቸው ከዚህም ቀደም ለአዲስ ማለዳ እንደተናገሩት ክሶቹ ከመታሰራቸው በፊት ሆርን ኮንቨርሴሽን በተሰኘ የዩቱብ ቻናል ላይ ተገኝተው ያደረጓቸው ንግግሮች ላይ መሰረት ያደረጉ እንደነበሩ ይታወሳል ክሶቹም መንግስትን በኃይል የመናድ ስለ መከላከያ ሰራዊት የሰሜን እዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩም አሉኝ ብለው የሰጡት መረጃ መከላከያ ላይ የተደረገ አደናጋሪ ወይም የሀሰተኛ መረጃ መንሳት ብልጽግ እና ያንድ ሰው ስልጣን ለማቆየት የተደራጀ ፓርቲ ነው። ፓርቲው በአመዛኙም የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የሕዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ሕገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ የሚሉ መሆናቸውን ተናግረው ነበር። ፕሬዚዳንት ዶናልድ ትራምፕ ከአልሸባብ ጋር በተያዘ አንድ ጥብቅ ትእዛዝ መስጠታቸው ተሰማ። ትራምፕ ከአሜሪካ ለአልሸባብ ገንዘብ እየተሸጋገረ ነው ሲሉም ተደምጠዋል። ይህንን ተከትሎም አፋጣኝ ምርመራ እንዲጀመር አዘዋል። የአሜሪካ መንግስት እንዳስታውቀው ከሚኒሶታ ግዛት የህዝብ ገንዘብ ለአልሸባብ ይተላልፋል በሚል ምርመራ መጀመሩን አስታውቋል። የአሜሪካ መንግስት የሚኒሶታ ግዛት የህዝብ ገንዘብ ለሶማሊያው ታጣቂ ቡድን አልሸባብ ይሸጋግራል በሚል በቀ ያቀረበው ክስ ላይ ምርመራ መጀመሩን አሳውቋል። የአሜሪካ ግምጃ ቤት እንዳስታወቀው ከአሜሪካዋ ግዛት የሚላከው የህዝብ ገንዘብ ወደ ታጣቂው ቡድን መሻገሩን በተመለከተ ምርመራ መክፈቱን ገልጿል። ግምጃ ቤቱ በኤክስ ገጹ ላይ ባወጣው ጽሑፍ እንዳመላክተው ምርመራው የተጀመረው ፕሬዝዳንት ዶናልድ ትራምፕ በሰጡት ትእዛዝ መሆኑን አመላክቷል። ቀድሞ ፕሬዝዳንት ጆ ባይደንና እና አገረ ገዢው ቲም ዋልዝን የአሰራር ክፍተት በመፍጠር ከሷል። ግምጃ ቤት ብሎ የሚታወቀው የአሜሪ የአሜሪካ የገንዘብ ሚኒስቴር ምርመራውን ሲያጠናቀቅ ግኝቶቹን ይፋ እንደሚያደርግ አስታውቋል። ትራምፕ ከሁለት ቀናት በፊት የአሜሪካው ወግ አጥባቂ ሚዲያ ጀስት ኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው አጋርተዋል። ዘገባው ሊበራል ፕሮግራሞችን ለማስተግበር በሚኔሶታ በሶማሌ ስደተኞች የተፈጸመው ትልቅ ምዝበራ በዲሞክራቲክ ፓርቲ ከሽፏል ይላል። የተመዘበረው ገንዘብ ወደ ኬንያና ሶማሊያ እንደተላከና ይህም ከአልቃይዳ ጋር ትስስር ወዳለው አልሸባብ እንደደረሰም ዘገባው ይጠቁማል። የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የስራ ፈቃድ ሊመረምር እንደሆነ ከቀናት በፊት ማስታወቁ ይታወሳል።